ዩክሬን ሚሳኤል ልትሰበስብ ላይታች ስትል ከኪየቭ ዋሽንግተን፣ ከብራሰልስ እስከ ለንደን ፕሬዝዳንቷ ሲመላለሱ፣ ከኔቶ ወገን ሾልኮ የወጣው ሰነድ ሩሲያ ሚሳኤሎቿን ይበልጥ አደገኛ አድርጋቸዋለች ይችላል፣ ምህረት የለሽ ሆነዋል። የመቀጣጠልና የመፈንዳት በርካታ ስፍራዎችን የማዳረስ አቅማቸውም ጥፋትን ይጠራል ብሏል ግምገማው። እነዚህን ሚሳኤሎች ታዲያ የሩሲያ ጦር ለጉድ እየታጠቃቸው ነው ተብሏል። እንግሊዝ ደግሞ ለዩክሬን ረጅም ርቀት ሚሳኤሎች እንዲበረከቱላት በማሰብ በለንደን ልዩ ስብሰባ ጠርታለች። የኔቶ መሪዎችና የሀገራት መሪዎችም ይገኛሉ ተብሎ ይጠበቃል። አውሮፓ ደግሞ ከሩሲያ የቀማውን ገንዘብ ለዩክሬን ለመስጠትና ጦርነቱን ለመቀጠል ቢነሳም በገዛ ሀገራቱ ብርቱ ተቃውሞ ገጥሞታል። የህግ ጉዳይም ተነስቷል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቬንዙዌላ እግረኛ ጦር ሊያስገቡ እንደሚችሉ መናገራቸው ድንጋጤን ፈጥሯል። በካሪቢያን ውኃ ላይ የሚርመሰመሱትን ጀልባዎች መምታታቸው አልበቃ ብሏቸው አሁን ደግሞ በምድር እገባበታለሁ እያሉ ነው። በሌላ በኩል በአሜሪካ የቴሌቪዥን ጣቢያዎች የተላለፈው ማስታወቂያ ትራምፕ ከሀገሪቷ ጋር የጀመሩትን የንግድ ድርድር እንዲያቋርጡ አድርጓቸዋል። የተላለፈው ማስታወቂያ በርካታ አካላትን እያወዛገበም ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዜሌንስኪ ወደ ለንደን አቀንተዋል። የብሪታንያው ጠቅላይ ሚኒስትር ኪርስታር መርም ከልዩ ስጦታ ጋር ለመጠበቅ ሽር ጉድ ካሉ ቆይተዋል። ረጅም ርቀት ተወንጫፊ ሚሳኤሎችን ለዩክሬን በገፍ ማስታጠቅ የኪርስታርመር እና የአጋሮቻቸው ሐሳብ ነው። የለንደኑ ጉባኤ በዋናነት የሚያጠነጥነውም በዚሁ ጉዳይ ነው። ሰር ኪርስታርመር ከቮሎዲሚር ዜሌንስኪ ጋር በሚገናኙበት ሰዓት ይህንን ጉዳይ ለመምከር ቀደም ብለው በርካታ ስራዎችን ሲሰሩ ቆይተዋል። ከሰሞኑ ደግሞ ዜሌንስኪም ስታርመርም የተበረታቱባቸው በርካታ ነገሮች አሉ። ከሰሞኑ ብራያንስክ በሚገኘው የኬሚካል ፋብሪካ ላይ ዩክሬን የወሰደችው ጥቃት መነጋገሪያ መሆኑ ይታወሳል። ይህ ጥቃት ደግሞ እንግሊዝ በሰራችው ስቶርም ሻዶ ሚሳኤል አማካኝነት የተፈጸመ መሆኑ ለንደንን ኩራት ኩራት እንዲላት አድርጓል። ረጅም ርቀት ሚሳኤሎችን ለዩክሬን በመስጠት ቀዳሚ ከሆኑ አገራት መካከል የምትጠቀሰው ብሪታንያ ለዜሌንስኪ አሁንም ተጨማሪ ሚሳይሎችን በማስታጠቅ ከፍተኛ የውጊያ አቅም እንዲያዳብር ለማድረግ እየሰራች ትገኛለች። የበጎው ፈቃደኞች ጥምረት የተባለውና ፈረንሳይና እንግሊዝ የሚያስተባበሩት ሀያ የዩክሬን አጋሮች የተሰባሰቡበት ቡድን የተኩስ አቆም ስምምነት ከተደረገ በኋላ የዩክሬንን ሰላም እንጠብቃለን ብሎ ሽርጉድ ውድ ሲል እንደነበር ይታወሳል። አሁን ደግሞ የተኩስ አቆም ስምምነቱ የመፈረምና ያለመፈረሙ ጉዳይ ሩቅ ሲሆንባቸው ሚሳኤሎችን በገፍ እናስታጥቃት እያሉ ሽርጉድ እያሉ ይገኛሉ በመቶዎች የሚቆጠሩ ሚሳኤሎችን ለዩክሬን እንደምትሰጥ ይጠበቃል። ለንደን በለንደኑ ጉባኤ ላይ የኔቶ ዋና ጸሐፊ የሆኑት ጄኔራል ማርክ ሩት፣ የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን፣ የኔዘርላንዱ ዲክሾፍ ይገኛሉ ተብሎ ይጠበቃል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንም ካሉበት በኢንተርኔት ስብሰባውን ይካፈላሉ። በዚህ ግጭት ውስጥ ያለ ጦርነቱ እንዲቆም የማይፈልግ አንድ ሰው አለ፣ እርሱም ፕሬዚዳንት ፑቲን ነው አሉ። ሰር ኪር ስታርመር ስለ ቭላዲሚር ፑቲን ሲናገሩ ሕፃናትን ባጸደ ሕፃናት መማሪያቸው ሳይቀር እየጨፈጨፈ ያለ ነው፣ እናም ጦርነቱን መቀጠል እንደሚፈልግ ነገሮች ግልጽ ብለዋል። እኛም ዩክሬንን መደገፍ አለብን ብለዋል። ከ100 በላይ የአየር መከላከያ ሥርዓት ውስጥ የሚመደቡ ሚሳኤሎችን ለዩክሬን እሰጣለሁ ያለችው ለንደን 16 ቢሊዮን ፓውንድ የሚያወጣ ወታደራዊ ስምምነት ከዩክሬን ጋር በወረሃ መጋቢት ተፈራርማ እንደነበር አይዘነጋም። የዚህ አካል የሆኑ ሚሳኤሎችን ነው ለንደን ለኪየቭ አስረክባለሁ ያለችው። የዚህ አካል የሆኑ ሚሳኤሎችን ነው ለንደን ለኪየቭ አስረክባለሁ ያለችው። የረጅም ርቀት ሚሳኤሎች ጉዳይ ጦርነቱ ይበልጥ እየተፋፋመ ረጅም ጊዜ እየወሰደ በነበረበት ሰዓት ነበር የአውሮፓ ሀገራትና አሜሪካ ለዩክሬን ለመስጠት የፈለጉት። ጦርነቱ የበለጠ ከባድ በሆነ ቁጥር አሜሪካም ከዚያ በፊት አልሰጠውም ብላ ስታስብ የነበረውን ክላስተር ቦምብ ጭምር በማስታጠቅ የዩክሬንን ጦር ወደፊት ግፋ ብትለውም በጦር ሜዳ ላይ ግን መለወጥ የቻለው ነገር የለም። ምንም እንኳን የሩሲያ ጦር በከፍተኛ ፍጥነት እንዳይገሰገስ የዩክሬን ጦር ማድረግ ቢችልም ማሳካት የፈለገውን ወታደራዊም ፖለቲካዊም ግብ ግን እስካሁን ማሳካት አልቻለም። ሀያ በመቶ የሚሆነውንና ዩክሬን የእኔ ነው የምትለውን ክፍል ሩሲያ ተቆጣጥራ እንዳለች ይታወቃል። በሌላ በኩል የአውሮፓ ሕብረት ለዩክሬን የሁለት ዓመት በጀት ሸፍናለሁ እያለ ይገኛል። በሁለት ዓመት ጊዜ ውስጥ የሚያስፈልጋትን የፋይናንስ ድጋፍ አድርጋለሁ ብሏል ብራሰልስ። በሌላ በኩል ግን ይኸው ብራሰልስ በአንድ ነገር መስማማት አልቻለም። 140 ቢሊዮን ዩሮ ወይም 122 ቢሊዮን ፓውንድ የሚያወጡ የሩሲያ የነበሩ ኋላ ላይ ግን በጦርነቱ ምክንያት የተያዙ ሀብቶችን በተመለከተ ስምምነት ላይ መድረስ አልቻለም። ይህንን ሀብት ለዩክሬን እንስጣትና ጦርነቱን ትግፋበት የሚል ምክረ ሐሳብ ቀርቦ በርካታ ሀገራት ተስማምተውበት ነበር። ይሁንና ቤልጅየም ጉዳዩን እናጢ ነው እኔ መነካካት አልፈልግም አለች። ለምንድነው ይህንን ያለችው ሲባል ቤልጅየም የሰጠችው ምላሽ ከሕግ ጋር የተገናኘ ነው። ሩሲያ እንዴት ይህ ይደረጋል ብላ ክስ ብትመሰርትብኝ የምከላከልበት ወይም የምከራከርበት እውነተኛ ማስረጃ ከሌለኝ ይህንን ጉዳይ ጉዳዬ ብዬ አልፈረመም ነው ያለችው ቤልጅየም። በዚህም ምክንያት ጉዳዩ እስከ ታህሳስ ወር እንዲገፋና የተያዘው የሩሲያ ሀብትም እንዳይንቀሳቀስ የአውሮፓ ሕብረት ወስኗል። ለዩክሬን የሚሰጠውን ድጋፍ በተመለከተ ግን ድጋፉን አጠናክሮ እንደሚቀጥል የአውሮፓ ሕብረት ዝቷል። በሌላ በኩል የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪያስ አንድ እውነት ይፋ አድርገዋል። የአውሮፓ ህብረትና ኔቶ በምስራቃዊው የኔቶ ክፍል የድሮን ግድግዳ የተባለ ልዩ የአየር መከላከያ ሥርዓት እንገንባ የሚል ሀሳብ አቅርበው ነበር። ይሁንና ይህ አሁን መተግበር የማይችልበት ሁኔታ ውስጥ ገብቷል ብለዋል ቦሪስ ፒስቶሪያስ። ይህ እንደተጠበቀ ሆኖ የሩሲያው ኢስካንዳር ሚሳኤል እጅግ አደገኛ ሆኖ ዘምኖ የበለጠ ተደራጅቶ በቁጥርም ተበራክቶ ብቅ ብሏል ይላል የኪየቭ ተቋም ያጠናው ጥናት። የኪየቭ የሳይንስ ጥናት ተቋም እንደገለጸው ሞስኮ በዚህ ጉዳይ ላይ በከፍተኛ ደረጃ እየሰራችበት ትገኛለች። ኢስካንደር ኤም የተባለው ባልስቲክ ሚሳኤል በተለያየ መልክ እያሸበረቀና እየደመቀ መጥቷል ይላል ተቋሙ ያጠናው ጥናት። በከፍተኛ መጠን መፈንዳት የሚችሉ አንድ ቦታ ላይ ብቻ አይደለም፣ በርካታ ቦታዎችም ላይ ድንገት ደርሰው ጥቃት ማድረስ የሚችሉ የመበታተን ወይም የክላስተር ባህሪ ያላቸው፣ እንዲሁም ለልዩ ልዩ አገልግሎቶች የተሰማሩ ለሩሲያ ጦር እየተመረቱለት እንደሆነም ተሰምቷል። እንደ ሚሊታርኒ ዘገባ የኪየቭ የሳይንስና የምርምር ተቋም ሩሲያ ምን ያህል መሣሪያዎችን እንዳዘዘች ወይም ጦሯ እንደሚታጠቅ በቂ መረጃ ይዟል። 9ኤም 723 እየተባለ የሚጠራ ወታደራዊ ስም ያለው ኢስካንደር ኤም ሚሳኤል 1ኤፍ3 እና ሌሎችም ምርቶቹ እጅግ የበለጠ አደገኛ ሆነዋል ተብሏል። ዋኔፍቱ የተባለው ሚሳኤል 770 ያህል በሩሲያ ጦር እንደታዘዘና ይህም 192 ሚሊዮን ሩብልስ ወይም 24 ሚሊዮን ዶላር እንደሚያስወጣ ተነግሯል። እያንዳንዱ ግዙፍ ሚሳኤል ይህንን ያህል ዋጋ ብቻ በመያዝ መመረቱ ኔቶ አቀማጥሎ የሚያመርታቸው መሣሪያዎች ምን ያህል ውድ እንደሆኑ አመላካች ሆኗል። ሩሲያ በውስን ሀብት በጣም በርካታ ሚሳኤሎችን በማምረት ነው ጦርነቱን እየገፋችው የምትገኘው። ሌላኛው የጦር መሳሪያ አይነት ዋን ኤፍ ቱ የሚባል ሲሆን የሩሲያ ጦር 59 የሚሆኑትን ይመረቱልኝ ብሎ አዟል። 3 ሚሊዮን ዶላር ያህል እያንዳንዱ ሚሳኤል ዋጋ አለው ተብሏል። ዋን ኤፍ ስሪ የተባለው ሚሳኤል ደግሞ 217 ብዛት የታዘዘ ሲሆን እያንዳንዱ የሚሳኤል ዋጋ ከ189 እስከ 230 ሚሊዮን ሩብልስ ዋጋ እንደሚኖረው ታውቋል። ዋን ኬፋፍ የተባለው የሚሳኤል ዝርያም 185 ብዛት ታዟል። እያንዳንዱ ሚሳኤል የሚወጣበት ዋጋ ነው በሩሲያ ከተገለበጠ ደግሞ 238 ሚሊዮን ሩብልስ ዋጋ አለው። እነዚህ የሚሳኤል አይነቶች በክብደትም በስፋትም በመጠንም በአይነትም ልዩ ልዩ ሆነው ወታደራዊ አገልግሎታቸውም ተበራክቶ በብዛትም የሩሲያ ጦር እየታጠቀው ይገኛል ተብሏል። 9 ኤም 723 ዋን ቢ የተባለው የሚሳኤል አይነት ደግሞ 3.8 ቶን የሚመዝን ግዙፍ ፈንጂ እንዳለው ተሰምቷል። 7.2 ሜትር ደግሞ ርዝመቱ ነው። ዋኔፍ የተባለውም ዝርያ እንዲሁ እጅግ ግዙፍ ሆኖ መመረቱም ታውቋል። እነዚህ ሚሳኤሎች ከጊዜ ወደ ጊዜ የበለጠ እየዘመኑ የማጥፋትና የመምታት አቅማቸው እየዳበረ መጥቷል ነው የተባለው። የኪየቭ ተቋም ይህንን ምርምር በስጋት ደረጃ ትንታኔ ብሎ ሲያወጣው የአውሮፓ ሀገራትም ይህንን ፈርተው ይመስላል የጦር መሳሪያዎችን በብዛት ለዩክሬን ማቅረብ አለብን ያሉት። ገንዘብ እንዳይቸግራቸውም ከሩሲያ ላይ ከያዝነው ገንዘብ ለዩክሬን ጦርነት እንስጥ ማለት ጀምረዋል። ረጅም ርቀት ተወንጫፊ ሚሳኤሎችን በገፍ ለዩክሬን በመስጠት የሩሲያን የተለያዩ የኃይል መሠረተ ልማቶችን በመምታት ከወታደራዊ ጉዳትም ባለፈ ኢኮኖሚያዊ ጉዳት ማድረስ በብራሰልስ እና በኔቶ አካባቢ እየታሰበ ያለ የሰሞኑ ሴራ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ ጋር የገቡበትን ትርምስ ላቅ ወደ አለ ደረጃ ሊያሻግሩት እንደሆነ ተሰምቷል። የቬንዙዌላን መንግስት መጣል በልባቸው አስበዋል ተብለው የሚታሙት ዶናልድ ትራምፕ ከዚህ ቀደመ ወስድ ከነበረው እርምጃ ከፍ አድርጌ በእግረኛም እገባበታለሁ እያሉ ይገኛሉ። በካሪቢያን ውሃ ላይ ከአንድም ዘጠኝ ጀልባዎችን በመምታት የአደንዛዥ እጽ አዘዋዋሪዎችን ጉድ እያደረግኩ ነው ያሉት የአሜሪካው ፕሬዝዳንት አሁን ደግሞ የእግረኛ ጦር መላክ ካስፈለገኝ ወደ ቬንዙዌላ የእግረኛ ጦር እልክ አለሁ፣ በዚህ ጉዳይ ላይ እያሰብኩበት ነው ብለዋል። ጀልባዎቹ ላይ በተወሰደው እርምጃ መሠረትም በውሃ ይገባ የነበረውን የአደንዛዥ እጽ መጠን ወደ አምስት በመቶ ዝቅ ማድረግ መቻሉን ትራምፕ ይፋ አድርገዋል። አሁን ደግሞ ቀጣዩ ትኩረት በምድር ዘመቻ ማድረግ ይሆናል ብለዋል ብቻውትን ጦርነት ማወጅ አይሆንበዎትም ወይ እንዴት ሊያደርጉ አስበዋል ኮንግረሱንስ ያማክራሉ ወይ ተብለው ሲጠየቁ ወደ ሴኔቱ ልንሄድ እንችላለን ወደ ኮንግረሱም ልንሄድ እንችላለን ግን የማስበውን ነገር ይከለክሉናል የሚል እምነት የለኝም እነርሱም እንደዚሁ ያስባሉና እዚህ ጉዳይ ላይ ችግር የለባቸውም በማለት ትራምፕ ስለ ኮንግረሱና ስለ ሕግ ጣጣው ተናግረዋል። ቬንዙዌላ ኢግላኤስ የተባለውን የአየር መከላከያ ሥርዓት ታጠቅ ያለው አምስት ሺህ ሚሳኤል አዘጋጅቼ የአሜሪካን ጦር እጠብቃለሁ እያለች እንደምትገኝ ይታወቃል። የሰሞኑ ጥቃት አሜሪካ ከኮሎምቢያም ጋር ውዝግብ ውስጥ እንድትገባ አድርጓታል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራቸው የቴሌቪዥን ጣቢያዎች ላይ በተመለከቱት ማስታወቂያ ምክንያት ከካናዳ ጋር ሲያደርጉት የነበረውን የንግድ ድርድር ሙሉ ለሙሉ ማቋረጣቸውን ይፋ አድርገዋል። ከቀረጥ ጋር በተገናኘ ሁለቱ አገራት የገቡበትን ውዝግብ በተመለከተ ድርድር ሲደረግ እንደነበር ይታወሳል። ታዲያ ከሰሞኑ በአሜሪካ የቴሌቪዥን ጣቢያዎች ላይ አንድ ማስታወቂያ መሄድ ይጀምራል። ይህ ማስታወቂያ በዋናነት ትኩረት ያደረገው የቀድሞ የአሜሪካ ፕሬዝዳንት ሮናልድ ሬገን በቀረጥ ጉዳይ ላይ የሚናገሩትን ነገር መሠረት አድርጎ ነው። የአሜሪካ ወጋ ጥባቂ ፖለቲከኞች ኮከብ ተደርገው የሚወሰዱት ሮናልድ ሬገን ቀረጥ አሜሪካን ይጎዳታል ብለው የሚናገሩትን ንግግር ቀንጨብ ያደርጋል ማስታወቂያው። ይህ ማስታወቂያ ደግሞ ከ70 ሚሊዮን የካናዳ ዶላር ወይም ከ54 ሚሊዮን የአሜሪካ ዶላር በላይ ወጪ የተደረገበት ነው። ወጪውን ስፖንሰር ያደረገችው ደግሞ በካናዳ ውስጥ የምትገኘው ኦንታሪዮ የተባለችው ግዛት ነች። የግዛቱ አስተዳዳሪ ደግፎርድ ከትራምፕ ጋር ከፍተኛ ውዝግብ ውስጥ ከገቡ የካናዳ ፖለቲከኞች መካከል ይጠቀሳሉ። ታዲያ ገንዘባቸውን ሆጭ አድርገው በአሜሪካ የቴሌቪዥን ጣቢያዎች ላይ የራሳቸው የቀድሞ ፕሬዝዳንት ቀረጥን በተመለከተ ምን እንደሚያስቡ ለማሰማት ፈለጉ። ሮናልድ ሬገን እንዲህ ይላሉ ብዙዎች ወደ አሜሪካ የሚገቡ ምርቶች ላይ ቀረጥ እንዲጣል ይፈልጋሉ። ይህንን የሚጠይቁት ደግሞ በአርበኝነት ስሜት ሆነው ነው። ነገር ግን ቀረጥ በጣልን ቁጥር የአሜሪካ ሸማች፣ የአሜሪካ ተጠቃሚና የአሜሪካ ሰራተኛ ይጎዳል። ሌሎች አገራትም በእኛ ላይ ተመሳሳይ ቀረጥ ይጥሉብናል፣ ገበያውን ያስወድቁብናል። ጊዜያዊ እንጂ ዘላቂ ጥቅም የለውም። እንደውም አሜሪካን ለረጅም ጊዜ ይጎዳብናል በማለት ሮናልድ ሬገን ይናገራሉ። የንግግራቸው ታዲያ በማስታወቂያ ተቀንብቦ ለአሜሪካ ተመልካች እንዲደርስ ተደርጓል። የአሜሪካ የምክር ቤት አባላትን ጨምሮ የተለያዩ ፖለቲከኞች በዶናልድ ትራምፕ ላይ ጫና እንዲያደርሱ የካናዳ ፖለቲከኞች እየጠየቁበት ባለበት በዚህ ሰዓት ዶናልድ ትራምፕ ይህንን ማስታወቂያ ተመልክተው በገኑ። እናም ከካናዳ ጋር የማደርገው የንግድ ወይም የቀረጥ ድርድር ተሰርዟል አሉ። ከ35 እስከ 50 በመቶ የሚደርሱ የተለያዩ ቀረጦችን በካናዳ ላይ የጣለችው አሜሪካ ከሀገሪቱ ጋር ውዝግብ ውስጥ ገብታ ካናዳም የአሜሪካን ምርቶች አልገዛም እያለች ስታምፅ ቆይታለች። ሁለቱ አገራት ግንኙነታቸውን ለዘብ አድርገው ወደ ድርድር መንፈስ እየገቡ በነበረበት ሰዓት ነው ማስታወቂያው በአሜሪካ የቴሌቪዥን ጣቢያዎች ላይ የቀረበው። ይህ ደግሞ ትራምፕን አበሳጭቷቸው ውሳኔያቸውን አስቀልብሷቸዋል። አስገራሚው ነገር ይህ የዶናልድ ሬገን ንግግር በአሜሪካ በቻይናም ጭምር የተወደደ ሆኖ የቻይና የተለያዩ ባለስልጣናት በኤክስ ገጾቻቸው ላይ እያጋሩ ሮናልድ ሬገን እኮ እንዲህ ብለው ነበር፣ የቀደሙ የአሜሪካ ፕሬዝዳንቶች ታሪፍን ወይም ቀረጥን በተመለከተ የሚያስቡት እንዲህ ነው በሚል ዶናልድ ትራምፕ ላይ ለመቀስቀስ ጥረት አድርገው ነበር። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።